ባለፉት ጥቂት ዓመታት በኢትዮጵያ ውስጥ የወተት ምርት ከፍተኛ በሚባል ደረጃ እያደገ እንደሆነ የግብርና ሚኒስቴር ይገልጻል። ይሁን እንጂ ገበሬው እያቀረበ ያለውን ከፍተኛ መጠን ያለው የወተት ምርት ተረክቦ የማቀነባበር ስራ የሚሰራ አግሮ ኢንዱስትሪ ብዛትና አቅም ከወተት ምርታችን አኳያ ሲታይ ዝቅተኛ ነው ተብሏል። መንግስት የሌማት ትሩፋት በሚል መርሃ ግብር ዘመቻ እያከናወነ ያለው ስራ ለምርት እድገቱ ከፍተኛ አስተዋጽኦ እንዳለ የተገለጸ ሲሆን አግሮ ኢንዱስትሪው ላይ ያለውን ኢንቨስትመንት ማሳደግ እንዲሁም በስራ ላይ ያሉት ኢንዱስትሪዎች የማምረት አቅማቸውን እንዲያሻሽሉ የሚያግዙ አሰራሮችን መዘርጋት ላይ እንደሆነም ተገልጿል። አጠቃላይ በሌማ ትሩፋቱ መርሃ ግብሮቻችን አሁን ላይ እኛ የምንፈልጋቸው ነገሮች አሉ። የግል ሴክተሩ ገብቶ ቢሰራ ብለን አሁን ፕሮሰሲንግ የለም። ለምሳሌ ወተት እንግዲህ ምርታማነቱ እየጨመረ ነው። አሁን የወተት ምርትን እየጨመርን ነው ያለ ነው። ከነበረበት ከፍ እያለ ነው ያለ በዋናው ከተማ ሳይሆን በሌሎች በክልል ከተሞች ላይ ወተትን በአግባቡ ተቀብሎ ፕሮሰስ የሚያደርግ እንፈልጋለን። እጥረት አለ፣ እጥረት አለ። ሶ ፕሮሰሲንግ ፕላንቶች ፋክተሪዎች፣ እንዲህ አይነት ነገሮች በየቦታ ቢቋቋሙ አንደኛ በተቻለ መጠን እኛ ከውጭ ሀገር ወደ ሀገር ውስጥ የሚገባው ይሄ ዱቄት ወተቶችን ለማስቀረት ነው ጥረታችን። ይሄንን መሰረት ባደረገን በሀገር ውስጥ ይህንን መሰረት ሰራት መቻል አለን። ከውጭ የሚገቡ ምርቶችን መተካት ነው ብለን አይደለ፣ በአላማ ደረጃ አስቀምጠን በግብ ደረጃ አስቀምጠን እየሰራን ያለ ነው። ሶ ከዚህ አኳያ ወተት ላይ በዚህ ደረጃ ፕሮሰሰሮች ቢገቡልን፣ ግል ሴክተሩ ይህንን ቢይዝልን፣ አሁን ምርት እያሳደግን መጥተናል። ያደገው ምርት ደግሞ የተሻለ ደረጃ ላይ መድረስ እንፈልጋለን፣ ዘመናዊ በሆነ መንገድ። በኢትዮጵያ የወተት ማቀነባበር ምርት ላይ ከተሰማሩት መካከል ተጠቃ ተጠቃሽ የሆነው ሆላንድ ዳይሪ በአሁኑ ወቅት በአማራና ኦሮሚያ ክልሎች ከ4 ሺህ በላይ ከሚሆኑ ገበሬዎች ጋር አብሮ እየሰራ ይገኛል። በሀገራችን እያደገ ካለው የወተት አቅርቦት ጋር ተመጣጣኝ የሆነ የማምረት አቅሙን ለማሳደግ የተለያዩ የማስፋፊያ ግንባታዎችን እያደረገ እንደሚገኝ ተገልጿል። ከዚህ ቀደም በተለይም በጾም ወቅቶች ገበያ ባለመኖር ምክንያት ገበሬዎች የሚያቀርቡትን ወተት መቀበል ስለማይቻል ገበሬዎቹ ለኪሳራ ይጋለጡ እንደነበር የተገለጸ ሲሆን፣ ይህንንም ለማስቀረት ድርጅቱ በቢሾፍቱ ከተማ ዓለም አቀፍ ደረጃውን የጠበቀ የወተት ማቆያ ገንብቶ ወደ ስራ አስገብቷል። ማቆያው ተመርተው ለገበያ የተዘጋጁ ምርቶችን እንዲሁም ወደ ምርት ያልገቡና ከገበሬዎች የተሰበሰበ ወተት ለማቆየት የሚያገለግል ነው ተብሏል። እንደሚታወቀው በኢትዮጵያ የወተት ኢንዱስትሪ ውስጥ ያሉት የወቅት አቅርቦት ላይ ወቅታዊዎች ናቸው። ወተቶች በሙሉ የሚመረቱበት የጾም ሰዓት አለ። የጾም ሰዓት ላይ ምርት ይመረታል። ከአርሶአደሩ ግን የገበያ ፍላጎቱ ስለሚቀንስ ያንን አርሶአደሮቹ የሚያመርቱትን ምርትና በሚመረተው መሃል ላይ ያለውን ዲፈረንስ እንት ማለት ነው ማለት ነው እንባል ላይ ብሪጅ ማድረግ ነው። አርሶአደሩ በጾም ሰዓት ያምርትና ዘላቂ የሆነ የገበያ ትስስር አይኖረውም፣ በጾም ሰዓት ፍላጎት ስለሚወርድ። ስለዚህ አርሶ አደሩ የሚያመርተው ምርት ደግሞ ገዝቶ ፕሮሰስ ተደርጎ ፍላጎት ከሌለ ሰው ኢንዱስትሪው አያመርትም ማለት ነው። ስለዚህ እንደ ሆላንዴሪ የዛሬው ፕሮጀክት ምንድነው የሚያግዘን። የአርሶ አደሩ ጋር ያለን ግንኙነት አመቱ ሙሉ ቀጣይነት ያለው የገበያ ትስስር እንድንፈጥር ያስችለናል። ሁለተኛ በጾም ሰዓት ላይ እነዚህ ከፍተኛ የወተት ምርት ስላለ ያንን ምርት እሴት ጨምረን ጾሙ እስኪያልቅ ድረስ ለማከማቸትና ጾሙ ካለቀ በኋላ ያለውን ትልቅ የፍላጎት ለማርካት የሚያስችለን ፕሮጀክት ነው ማለት ነው። ድርጅቱ በድምሩ አራት ሚሊዮን ዶላር ወጪ የተደረገባቸው የማስፋፊያ ግንባታዎችን ያስመረቀ ሲሆን ከነዚህ ግንባታዎች ውስጥ ከፋብሪካው የሚወጣውን ፍሳሽ የሚያጣራ ግዙፍ ፕሮጀክት አገልግሎ